ሔራና ቅዱስ ጽናትን እንዴት አድርገው ከዚህ ችግር ውስጥ ማስወጣት እንዳለባቸው እየተማከሩ ነው። በሌላ በኩል እንግዲህ የናሆም እናት ወደ ቤቴ መሄድ አለብኝ ብላ ትወጣለች። ደረጃ ላይም ጽናትና መሮ ቆመው እያወሩ ነው። ልትዥ ነው ብላም ጠይቀቻት። ጽናትም እኔኮ እንደመጣች ስላላወቅኩ ነው፣ ስለዚህ ከመጣሽ ሻይ ቀርማ ገብቼ ቡና ፏፏል አድርጋለቻት። እሷ ግን አይ እኔ መሄድ እፈልጋለሁ፣ ባለቤቴ አሁን ይመጣል የኔ ባል እናቴ፣ እንደ ማንኛውም ሰው ወደ ቤት ሲመጣ ቤቱ ተዝረክርኮ እና ደከር ብሎ እንዲያገኘው ወይም ደግሞ እንዲያው አልፈልግም፣ በስነ ስርዓት እንግዲህ ተዘጋጅቻን የምጠብቀው ባሌን ብላ እንግዲህ ጽናትን በአሽሞድ ሰድባት ነው የወጣቸው ማለት ነው። ምክንያቱም የቅድስት እናት ደግሞ ልጅን እኮ የምታሰቃያት ጽናት ነች ብላ ብዙ ነገሮችን እንድትጥላት አድርጋታለች። በዛ ላይ ደግሞ ረጅም ትውውቅ ስላላቸው እንግዲህ የናሆም እናት ወገን አለች ለቅድስት ማለት ነው። በአሁኑ ጽናት እንግዲህ ብቻዋን ትመስላለች፣ ማንም ከጎኗ የለም ማለት ይቻላል። ቅድስት ደግሞ በሌላ በኩል እንግዲህ ለጠበቃዋ ደውላ የፈለገሽን ነገር አድርጊ፣ የውሸት ምስክር ማዘጋጅ፣ ገንዘብ ምንም ችግር የለም የሚፈልጉትን ያክል ገንዘብ እከፍላለሁ፣ ነገር ግን በጣም ጽናት የማትወጣው መቀመቅና ችግር ውስጥ መግባት አለባት መታሰር አለባት እያለች እንግዲህ በጣም አጥብቃ ለጠበቃ እንድታስገባት እስር ቤት እያደረገች ነው። ጽናትም እንግዲህ የናሆም እናት እንደዛ ብላ ተናግራት ስለወጣቸው ወደ ውስጥ ሄደችና ደግሞ ምንድን ነው ሰላማዊ ሕይወቴን እንዳልኖርበት የምታረገኝ ምን ብለሻት ነው እንደዛ እየተከፋችው ብላም ጠየቀቻት። ደግሞ ደግሞ እኔ ምን እላታለሁ አንቺ እኮ ሲጀመር አሁንም ገረነች ገረነሽ እኔ ልጅ ለኪራ ድል ባለ ሰርግ ነው ማጋበው። ምድርለት አንቺ ልዩነትሽ ምንድን ነው? ቀለበት እንኳን አላሰረልሽም። ኪራ ቢወድሽና ቢያፈቅርሽማ እያስር ነበር፣ እስከ ዛሬ ትጋቡ ነበር። ነገር ግን አንቺ የቤት ሰራተኛ ስለሆንች እስካሁን ድረስ ምንም አይነት የእጅ ቀለበት አልሰጠሽም። ለእኔ ምንም አልተለወጥሽም። ያቸውነች ብለ እንግዲህ ቅስም የሚሰብን ነገር ለጽናት እየነገረች ነበረ። ጽናትም እንግዲህ እንበዋን ዋጥ አድርጋ በእጇ ይዘውነ ያለችው በታለቅሰም ደስተዋ ነበር። ነገር ግን በዚህ ሰሞን ብቻዋን እያለቀሰች ትገኛለች። ኪራ ምንም እያየላት አይደለም። ምሩም ምን አልሽ ብላ ጠየቀቻት። እንዴ አወ ገረነች ለኔ አልተቀየረችም ብላ አሁንም ደገመችው። ጽናት እንደዛ ብላ ስት ነግረኝ አላመንኩም ነበር። አሁን ግን በአይኔና በጆሮ የተለየው በጣም ተገርም ያለው ተደንቅ ያለው ማለቻት። ሰኑና ክብሮም መታው ነበረ። ምን ሁናት ነው ጽናት ብለው እንግዲህ ውጤት ተሰጠል ሰኑም ተከታትላት ነበር። ከዛ ቀደም ብላ ግን ለምን በሚለው ጥያቄ ማንነቷን ስላስታወስኳት እንግዲህ ተናዳ ሄደች አለች። ወይዘሮ ቅድስትም ክብሮም ነበረና ግን እኮ አንቺም ልጅሽም ቅስም የሚሰበር ነገር ነው የምትናገሩት። ለምን ግን ለንግግራችሁ ልኬት አይኖረውም ብሎ ሲናገራት፣ ቆይ አንተ ደግሞ ምን ቤት ና ነው የምታሽቀብጠው? እስኪ ልክ እንደ ወንድ ልጅ ሆነ ከሴት ስር ስርዓት ትበል ብለዋለች። ጽናትም እንደተለመደው እንግዲህ ወደ መኝታ ክፍላ ሂዳ እያለቀሰች ነው። ሰኑና መረብ እንግዲህ ቤት ክፈች እያሏት ነበረ። ጽናት ግን በሩን ዘግታ እያለቀሰች ነው። በሌላ በኩል ቤቲና ሊና መታ እንግዲህ ቁጭ ብላ አንገቷን ደፍታ በተቀመጠችበት ቤቲ ትመጣና መጫወት ትፈልግና ያው እንግዲህ ሽጎጎ በኝ አለቻት። ቆንጆ ግን ምንድን ነው ነገረሽ እንጀራ ነው ወይስ ድንጋይ ነው የምትበይው እንደዚህ የምከብድ አለቻት። ቤት እንግዲህ አሁንም በልታ አርቦኛል ምግብ አምጪልኝ ያለቻ ነው። አይ እንዲ አሁን በልተሽ አይደል ስትላትም ያለዛማ ለእናቴ እናገራለሁ እያለች እንግዲህ እናቷን እያስፈራራቻት ነው ሊናም ችግር የለም እኔ ራሴ እሰጥሻለሁ፣ አለቻት ሊናም ወጣ በላ እንግዲህ ደገፍ ብላ ብቻዋን እያሰበች ነበረ። እኔ ቤት ታሰር ማን ይጠይቀኛል? ጽናትስ ባይሆን ሰው አላት ከጎኗ ነው። እኔ አንድ ቀን እስር ቤት ሂጄ ማደር አልፈልግም እያለች እንግዲህ እያወራች እያለ ሰኖ መታ በሰላም ነው ብላ ጠየቀቻት። የተፈጠረውንም ነገረቻት ማለት ነው። እኔ ወገን የለኝም እሷስ ባይሆን ብዙ ሰዎች አላት። እንደ እኔ ሰማይና ምድሮ ሲደፋብሽ የምታደርጊውና የምጨብጩ ቅጡ እየጠፋሻል በእኔ ቦታ እስካልሄድሽ ድረስ አይገባሽም አለቻት። ግን የቤት መጫወቻ ከመሆን እስር ቤት መታሰር ይቀላል ብላም መከረቻት። ሰኑ ቤት የመጣችና እንግዲህ ጨለሌት ምግቡን አምጭ ወርበኛል አለቻት። ሊናም እያቆላመጠች እንግዲህ ሻ እመጣልሻለሁ አለ አለች። ሰኑም በጣም እየሳቀች ነበረ። ግን ምንም ቢሆን ደግሞ ከጎንሽ ንናት ትፍሪ ብላታለች። በሌላ በኩል እንግዲህ ናሆም እና እናቱ ወደ ቤት ሄዳ እንግዲህ ልጇን አግኝተውም ነበረ። ይኸውልህ ሚስትን ላናገርህ ነበረ፣ ስለ ሚስት ጉዳይ ለማማከርህ የሆነ ነገር አላለችው። ሚስት ያልሻት እንዴ ስሟን መጥራት ራሱ ደበረች ብሎ ሲጠይቃትም እንግዲህ እነዛ ቤት ውስጥ ደግሞ ምንም በቃ ሲሆን እንደ አማትነቴ ማክበር ነበረብኝ፣ ነገር ግን ሰው ቤት ውስዳ ምንም አላከበረችኝ። እንደዚ አይነት ደግሞ ምራት እንግዲህ አትመጠነኝም። በአጭሩ ከኔና ከእሷ ትመርጣለ ብላም እንግዲህ ሁለት አማራጭ ሰጥተዋለች ለናሆም። ናሆም እንግዲህ ማንን እንደሚመርጥ ደግሞ እናያለን። መንገድ ላይ እየሸኛት ይገኛል። ምሩም ወደ ቤቷ ተመልሳ ነበር እና ናሁን በቅድምጫ ነበር የጠበቃት። የት ነበር ሽ የሚል ጥያቄም ጠይቃት፣ እኔ ደግሞ ወይ ከሰኒ ወይ ከጽናት ውጭ ሌየት ሊሄድ ይችላለሁ ብለዋለች እኮ። ከሁለት አንዱ የት ነበር ሽ ብሏታል። እሷም ከጽናት ጋር ኪራ ደውሎ አልነገረም እንዴ ተፈጠረውም ብሏለች። እሱም ደውሎ ነበር፣ ነገር ግን ስራ ላይ ስለሆንኩ እኔ አላነሳሁለትም ስልክ በማለትም መለሰም ቢሆንም እንደ ጓደኛ የማደርገውን ነገር አለ ግን ደግሞ የኔን ትዳር የሚበጠብጥ ነገር ማ ማድረግ የለብሽም እናቴ የተናገረች እውነቷን ነው ማለት ነው ብሎም ተቆጥቶ እንግዲህ ጥሏት ሄደ ኪራና ጽናትም እንግዲህ ሊተኙ አስቦ በነበረበት እንግዲህ ቀኑ ሞሎ ለምናት ለምን ዋልን ግን እሷ ከሶላና ለሳም ብላለች አለችው በዚህ እያወሩ እያለ እንግዲህ በሩን ገድበታ በዳ ገርብ ደው ነው እንግዲህ የገባቸው ቅድስት እንግዲህ ባና ሚስት ክላስ ነው አትልም ዝም ብላ ዘላ ዱ በተላለች ልጅ ከዚህ መኝታ ክላስ መተኛት አለባት ብላ እንግዲህ ተጠይቃቸዋለች። ፅናትም ተደነግጣለች። ኬራም በጭራሽ አይሆንም ይላል። ልጅንም ጠርታ ከዛ ወገበሽ እየደረቀ ስለሆነ ከዚህ ጋር መተኛት አለብሽ ትላታለች። ኬራም አይሆንም ብሏል። እንግዲህ መኪና አለኝ ከፈለግኩን የማሄድ ይችላለሁ። ገንዘቤን ይጭነቀው እያለች እንግዲህ በሀብቷ እየተማመነች ነው ያለችው። ቅድስት ልጅሽንም ይዘሻት ሂጅ ብላታለች። ጽናት እንግዲህ ቤቲ ያስመሳዋ ደግሞ አተጨቃጨቁ ብለ እንግዲህ ጥላቸውን የወጣችው ቤቲ። በነገራችን ላይ በጣም እያስመሰለች ነው። በዛ ላይ ደግሞ እናቷን ራሱ እየተጠቀመችባት ይመስለኛል። ናሆም እንግዲህ ከወትሮ በተለይ የምሩን እያንከላከላት ይገኛል። በቃ መድኃኒት ሽምሰጅ እና ተኝ አላት። እናት የነባዶ ቤት እንደዛ ቁጭ አርገሻት መሄድ አልነበረብሽም ብሎ እንግዲህ ይነግሯታል። ምሩም ትንሽ ይሁን እንግዲህ አዝናለች፣ ሲረጋጋ ጠይቀዋለሁ ብላ በሞክርም ናሆም ሊረጋጋ አልቻለም። ወይዘሮ ቅድስትም እንግዲህ ወደ ሳሎን ወጣች። ልጄ የታለች ብላ እየፈለገች ነው። ቤቲ ተደብቃ ነበርና ከመጋረጃው ጀርባ በኋላ ወጣች፣ ቤቲም ወጣች። ኪራም እንግዲህ ጽናት ከዚህ በኋላ መፍራት የለብሽም፣ ታሳስረኛለሽ ብለች ከሆነ እኔ ራሱ ታስርልሽ አለው። እንደውም እዚህ ቤት ልጅሽን ይዘሽ ውጭ ይላታል። ቤቲም ማስመሰባ እንግዲህ ያውቃ፣ ራሷን ትስትና ላለመሄድ ተሞክራለች ሰኑም እንግዲህ ከክብሮም ጋር ስልክ እያወራች ነው። እያወራች እያለ እንግዲህ ለእኔ ብለህ ነው እንዴ በሌሊት ስራ መስራት የጀመርከው ለራስ ብለህ ነው? ቀን ም ይሄ ስላቆምክ እያለችው ነው። በዚህ መሀል እንግዲህ እህቷ ትደውላለች። እህቴ እንዴት ነሽ? ደህና ነሽ ወይ? ስራኮ ይዤ ነው ተሎ ያላነሳሁት ብላም እንግዲህ ማስተባበያ ሰጥታለች። እህቷም እንግዲህ ስልኩን ከጆሮዋ ላይ ዘግታለች። ሰኑም ተጨንቃለ እንግዲህ አሁን ላለቀ ብደውልስ እያለችው እያሰበች ነው። ሌናም እንግዲህ በጠዋት ወጌችን ላይ ሆና ነበር። ጽናት መጣችና እንዴት አደርሽ ትላታለች። ዛሬ ማ በጣም ነው ያደርኩት። እንግዲህ በሌሊት ተራበኝ የለ ሽንት ቤት ወሰድኝ የለ ብቻ ብዙ ጣጣ አይለብኝም። በጣም እንደ ልቤ ተኝቼ ነው ያደርኩት ትላታለች። ቤቴ እንደዛ መሆኗ በጣም አሳዝነኛለች። ግን ደግሞ ኬራን አልቦ መኖሩ እንዴት እንደምትኖር አላውቅም። በጣም ደንግጬ ነበር ስትወድቅም እያለቻ ነው ሊናም እንዴ ከዛ ቤት ትውጣልኝ እያልሽ አልነበረ? አሁን ደግሞ ስወጣልሽ ምንድን ነው እንደዚህ የምትያለቻት በሌላ በኩል እንግዲህ ክብሩ መጥቷል ወደ ሰኑ ቤት። በጧትም እንግዲህ ምሩ ከጽናት ጋር እያወራች እያለ በድጋሚ አማቷ ትመጣለች ድንገት። አሁንም ምሩ ትርበተበታለች። እኔማ በር አንኳኩቼ አንኳኩቼ አልሰማ ስትይ ገባሁ አለቻት። ምሩም ስልኩን ከዘጋች በኋላ ናሆሚ አሁን ነው የወጣው በቃ ቡና ላፍላሰጠይቃትም ለአማቷ እንዴ እኔ እኮ እንግዳ ነኝ ለምን ትጠይቅኛለሽ አለቻት ድሮም ሴት እና ሸክላ እያደረ ነው የሚታወቀው፣ በማለትም እንግዲህ ቀለደችባት። ምሩም እንግዲህ ወደ ኬችን ገብታለች፣ ቡና ለማፍላት ማለት ነው። እንግዲህ የናሆም እናት ከምሩ ጋር ደግሞ ከባድ ግብ ግብ ገጥመዋል። ምሩን እንግዲህ የወደደቻት አይመስልም፣ ወዳት ነበረ፣ ነገር ግን ልጅ አለመውለዷን በሰማሽ ጊዜ ጸባይዋ እንዳለ እየተቀየረ ይመስላል። ጽናትና ኪራም እንግዲህ በጠዋቱ እንዴት አደርሽ እየተባባሉ ነው። ኪራ እንግዲህ ተመልሶ ተኝቷል። በሌላ በኩል እንግዲህ ክብሮምም ከሰኑ ቤት ተኝቶ ነበረ። ሰኑ ስታይ በጣም ተደስታለች። እንግዲህ ሳታን ኮሻኮሽ ነው የገባችው ወደ ቤት። በፀጉሯም እንግዲህ እንዲነሳ ፀጉሯን ያው እንግዲህ እንዲኮሰጎሰው እያደረገች ነበረ። ክብሮምም ተነሳ። እንዲሁም ከስራ ቦታዋ ምን አይነት ሰዎች እንደገጠሟት አንዳንድ ነገሮችን አውርተዋለች። ያ ቦርጮ ስነሳ ቢሮ ተሰብስበው ሰዎች ምናምን እያለችውም ነበር። ብቻ በጣም ብዙ ነገር አውርተዋለች። እንግዲህ ሰኖ ደስ የሚል የፍቅር ጊዜ እያሳለፈች ነው። እንግዲህ በአሁን ጽናትም ችግር ገጥሟታል። ምሩም እንደዚሁ አሁን የቀረችው ሰኖ ነች። እንግዲህ ሰኖ ፍቅርሽን ጠበቅ አድርጊ። እህትሽ ደግሞ ከሰማች ስለክብሩም ሌላ ግጭት እንዳይፈጠርብሽ ጠበቅ አድርጊ ማለት ነው። የዛሬው ድራማ እንግዲህ በዚህ ነው የተጠናቀቀው። ሰላም ጤና ስጥልኝ። የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ተቀላቀሉላለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።